ደስታዬ ዛሬ ወደር የለውም። ስመኘው የነበረው ለረጅም ጊዜ ስፈልገው የነበረው ቀን ደርሶልኛል። ሃይሚዬ ሁለት መቶ ሺህ ሁለት መቶ ሺህ ሁለት መቶ ሺህ አራ ጭብጭቡ ስሞትላችሁ፣ አራ ጭብጭቡ። እንዴ ሃይሚዬ ለማንኛውም እንኳን ደስ አለሽ። በጣም ነው መውድሽ፣ በጣም ከሚገባው በላይ የኔ ጀግና፣ የኔ አንበሳ፣ የኔ አንደኛ፣ የኔ የበላይ ብቻ። ግን በጣም ወድሻለሁ። የምር ደስ ብሎኛል ሁለት መቶ ሺህ ስለገባሽ ገና ገና ገና። ለነገሩ ብሩኬም አስር ሺ ነው የቀረው፣ መቶ አርባ ገብቷችኋለሁ ትላንትና። እሱም ደግሞ በቅርቡ ሁለት መቶ ሺህ ይገባል። ህልማችን ተሳክቷል። ዛሬ ጨረቃ ቤተሰቦች እንኳን ደስ አላችሁ! እንኳን ደስ አላችሁ በሉ እኔንም፣ ወደ ሀያ ሺህ ግፉኝ። በሉ ወደ ሀያ ሺህ ዳይ ግፉኝ። የእውነት ዛሬ በጣም ደስ ብሎኛል። በቃ ከዚህ በኋላ ነገሩ ራሱ ያበቃል፣ እነሱም ይታረቃሉ፣ ሰላም ይወርዳል። የምር ደስ ነው ያለኝ ዛሬ ቃል የለኝም። ስጠብቅ ካሁን ካሁን ዘጠኝ ጠዋት ራሱ ማለት ነው። ቅድም ወደ አራት ሰዓት አካባቢ ይቺ ዘጠኝ ቁጥር ግን ምንድን ነው? ከሀይሚ ችግሩ አይጠፋም። እንዲ እያልኩ ውስጥ ውስጤን እየበላኝ ነበር። ለምንድን ነው ሁለት መቶ ሺ ምክንያቱም ትናንትና ነበር የጠበቅኩት ሁለት መቶ ሺ ትገባለች ብዬ ሳይገባደረና በጣም ተናድጄ ነበረ። አሁን ግን በጣም ደስ ብሎኛል። ይመቻችሁ ቤተሰብ፣ ደህና ቆዩልኝ ባይ